የተከበራችሁ የ2017 ዓ ምት የስምንተኛ ክፍል ክልል አቀፍ ሚኒስትሪ ፈተና ለምትፈተኑ ተማሪዎች በሙሉ በመጀመሪያ እንኳን በሰላም አደረሳችሁ እያልኩ በመቀጠል ለፈተና ዝግጅት ያግዛችሁ ዘንድ የ2015 እና የ2016 ዓ ምት የስምንተኛ ክፍል ክልል አቀፍ ፈተናዎች ወይም ሽቶች ከነመልሶቻቸውና ማብራሪያዎቻቸው ተዘጋጅተዋል። በሚከተለው ቀን ቅደም ተከተል መሰረት ማግኘት ትችላላችሁ። ከ2015 ዓ ም ጥያቄዎች በመነሳት አማርኛ መጋቢት 18፣ እንግሊዝኛ መጋቢት 21፣ ሂሳብ መጋቢት 25፣ ጀነራል ሳይንስ መጋቢት 28፣ ማህበራዊ ሳይንስ ሚያዚያ 2 እና ስነ ዜጋ ሚያዚያ 5 የሚቀርቡ ሲሆን የ2016 ዓ ም ጥያቄዎች ከነመልሶቻቸውና ከነ ማብራሪያዎቻቸው ከሚያዚያ 12 ጀምሮ ባሉት ተከታታይ ጊዜያት ይቀርቡላቸዋል። ጥያቄና አስተያየት ካላችሁ አስተያየት መስጫው ላይ ያስቀምጡ። ለሌሎችም እንዲደርስ ላይክና ሼር ማድረግ አትርሱ። ምናልባት ቀጣይ ጥያቄዎች ቶሎ እንዲደርሷችሁ ከፈለጋችሁ ቻናሉን ሳብስክራይብ በማድረግ ተባበሩን። መልካም እድል፣ መልካም ውጤት።